በስምመ አብ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ትወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት ብዙ በጎነት የተቸራችሁ እግዚአብሔር በበጎ ፈቃዱ በቅዱስ ሀሳቡ የረዳን መስቀል ላይ በተሰቀለ ጊዜ እዳችንን ሲከፈል እዳ የተከፈለለት ሕዝብ ያረገን የዳነ ሕዝብ ያረገን ያዳነን በቅዱስ አጠራሩ የጠራን ጌታችን ኢየሱስ ክርስቶስ ከሰማይ አባቱ ከአብና ከሕያው መንፈሱ ጋር የተመሰገነ ይሁን። እናንተ እንዴት ዋላችሁ? እንዴት ቆያችሁ? እግዚአብሔር ይመስገን። የእግዚአብሔር ልጆች ቤተሰብ ሆናችሁ አብራችሁን እንድታገለግሉ በታላቅ አክብሮ ጠይቃችኋለሁ። እንዲሁ ቤተሰብ ሳትሆኑ የምትሰሙ ሰዎች ስላላችሁ በዚህ የምትመረቁ ናላችሁ። እግዚአብሔር እናንተን ዘራችሁን ይባርክ። የእግዚአብሔር ቃል ልባችሁ አይታወክ፣ በእግዚአብሔርም እመኑ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ፣ ይላል ዮሐንስ ወንጌል ምራፍ 1 እስከ 2። በአባቴ ቤት ብዙ መኖሪያ አለ የሚለውን ሀሳብ ነው የምንማረው። እንግዲህ ክብር ምስጋና ይገባዋል ጌታችን ኢየሱስ ክርስቶስ። ጠባብ በሆነው ዓለም የምንኖርኛ አሳሰባችን አመለካከታችን ጠባብ ሆኖ እግዚአብሔር ያዘጋጀልንና የሰጠንን በጎነቱን ቸርነቱን አጥበን እንዳንመለከት ሰፋ አድርገን እንድናይ ለማስተማር የተጠቀመው የተስፋ ቃል ነው። በእርግጥ ይሄ እውነትም ነው። እንግዲህ ከጠባቡ ዓለም ወደ ሰፊው ዓለም በህግ ከታሰረው ዓለም በጸጋ እግዚአብሔር ወደ ከበሩ የብርሃን ዓለም እንዲያሸጋግረን ነው ጌታችን በስጋ የተገለጠው አንደኛው መንፈሳዊ ስፍራ፣ ሁለተኛ ቁሳዊውም ስፍራ ጭምር ለቀይረን እንድንኖር ሁለቱም ስፍራ በአዲሱ በክርስቶስ መንግስት እንዲተካ መንፈሳዊ ውስጣችን መንፈሳዊ ዓላማችን፣ ምርከታችን፣ አመለካከታችን ሁሉ ከፍ እንዲል። ሰው ከፍ ሲል ሁልጊዜ ታች ያለው ነገር አይገዛውም። ታውቃላችሁ፣ ታች ያለው ነገር ሁሉ ትንሽ ሆኖ ነው የሚታየው እና ከፍ እያለ በመንፈሳዊ ህይወቱም በአመለካከቱም እንዲያስብ እንዲ ጭምር ነው። ጌታ ኢየሱስ ክርስቶስ እኛን ፍለጋ ሲመጣ ይህን እድል ነው የሰጠን። ስለዚህ ሰው ጠባብ እንደው አርጎ እንዳያስብ የእግዚአብሔር መንግስት የሚያልቅ የሚጠብ ስፍራው ሽልማት፣ ስጦታው የሚያልቅ እንደሰው ሰው ስርዓት አርገን እንዳናስበው እግዚአብሔር ደግሞ መኖር እንደሚችል መኖር እንደሚያስችል እንደሚያኖር ምንም ነገር እንደማያቅተው የሚያቅተው የሚያከራው የሌለ ሁሉን የሚችል ጌታ እንደሆነ እና በልጆቹ በጣም ሰፊ በረከትን እንዳዘጋጀም የሚናገር ቃል ነው። በተለይ በስሙ የምታምኑ እግዚአብሔር ልጆች ወደፊት አንድ ነገር ጀምረን ለመፈጸም አንድ ነገር የጠላለት ቦታ ለመድረስ ቦታው የተያዘ የሚመስለን ሰዎች አለን። በሁለት አንጻር፣ በስጋዊም በመንፈሳዊ ሕይወታችን። የመጀመሪያው በስጋዊ ኑሯችን ነው አንድ ጥሩ ቦታ ላይ ለመድረስ ጥሩ ሀሳብ ይዘን እንነሳለን። ግን ወደ ኋላ የሚያስቀረ ምንድን ነው? እኛ እንደርስበታለን ብለን ያሰብነው ነገር ያሰብነውን ቦታ ሌላ ሰው ይዞታል ብለን እናስባለን። በተለይ ብዙ ጊዜ ዘመን ወጣቶች እንደዚህ አይነት ችግር አለብን። ቦታው ስለተያዘ ወደፊት እንሄዳለን እኛም ምናስብበት ቦታ እንደርሳለን አንልም። ምን ዋጋ አለው ከንቱ ድካምና ልፋት ነው ብለን እናስባለን። በዚህ ስንፍናችን ደግሞ በዚህ ደካማ ስንፍና በተሞላ ሀሳባችን ውስጥ ስንሆን ሰይጣን እንደ ልቡ ነው የሚጫወትብን። ምክንያቱም ሰይጣን ወደ ሰው ልጆች የስንፍና መንፈስን በመላክ የታወቀ ነው። እንግዲህ ወንጌል ግን ምን ይለናል? አትፍሩ ነው። በአባቴ ቤት ብዙ መኖሪያ አለ ነው የሚለን። የምናስበው ቦታ ለመድረስ እግዚአብሔር ማመን ነው የሚገባው እንጂ በአእምሮና በአመለካከት ማርጀት አይገባም። መጽሐፍ ቅዱስ ላይ ካሌብ ስለሚባል ሰው ተጽፏል። ካሌብ በግብፅ ሀገር ወጣት ሆኖ ነው ከግብፅ ሀገር የወጣው። በአርባ ዓመት እድሜው ጎልማሳ ሆኖ ነው ከግብፅ ሀገር ባሮች የነበሩ ግብፃውያን ባር ተሻግረው ሲሻገሩ አብሮ የተሻገረ ነው። ሆሳና ወይም ደግሞ የምስጋና አይነት ሲቦ ምዝሙር ሲዘምሩ አብሮ ይዘመረ ነው። ለእግዚአብሔር የክብር ምስጋና ምዝሙር ከዘመሩት መካከል ነው። ከአሞናውያን ጋር ከባሳን ጋር ሲዋጉ አብሮ የተዋጋ ነው። በሱር ምድረ በዳ በቃደስ በርኔ አብሮ የሄደ ነው። በእያንዳንዱ ጎዳና እግዚአብሔር እንደሚችል ተመልክቶ የመጣ ነው። ግማሽ ሚሊዮን በላይ ህዝቦች በእስራኤል ከግብፅ ወጥተው እንዳለ ምድረ በዳው ሲቀሩ፣ ልጆቻቸውና ኢያሱ እና ካሌብ ናቸው ወደ ተስፋዊቱ ምድር የገቡት። ከገቡት ሁለቶቹ አንዱ እሱ ነው። ከእሱ ጋር ወጥቶ የነበሩት ሁሉ ምድረ በዳ ውስጥ ሞተው ቀርተዋል። እሱ ግን ያን እግዚአብሔርን ማዳን እየተመለከተ ልቡን ያበረታ ነበር። እግዚአብሔር የማይዝል ጉልበት እንዳለው ያምን ነበር። እግዚአብሔር ብዙ በሮች እንዳሉትም ያምን ነበር። ውሃ ልክፈል ቢል የሚከፍል፣ ልዋጋ ቢል ድል የሚያደርግ፣ ላብላ ሲል ቢል የሚመግብ፣ ላጠጣ ቢል ከድንጋይ የሚያፈልቅ አምላክ መሆኑ ገብቶታል። የረጋሚዎቹን እርግማን ወደ በረከት የሚቀይር ተአምረኛ መሆኑን ገብቶታል። ግንብን፣ ቅጥርን ያለ መዶሻ ያለ ደመሜት በድምፅ በልታ ብቻ የሚያፈርስ መሆኑን አይቷል። የእግዚአብሔርን ስራ እያስተዋለ ስለኖረ የመንፈሳዊ ልቡ በብርሃን የተሞላ ነበር። ከነአን ሲገባ ሰማንያ ዓመት ሞላው እና ርስት ሲያከፋፍሉ እያሱ እሱ የደረሰውን ርስት የወረሱ ሌሎች ጠላቶች ነበሩና እንዋጋለን አግዘ ሲለው፣ የለም፣ ዛሬም ጉልበታም ነኝ፣ እግዚአብሔር ይረዳኛል፣ ብቻ ይን ይችላለሁ አለ። የሰማንያ ዓመት ወጣት ብንለው ይሻላል። ሰማንያ ዓመቱ ነው ግን አይምሮ እንደ ወጣት ያሰበ ነበር። በእግዚአብሔር ላይ ከመተማመኑ የተነሳ ኃይሉ እንደንስር ታድሶለት ነበር። እግዚአብሔር ጋር የሚኖር ሰው እንደማይጠበው፣ እንደማይደክመው፣ እንደማያረጅ አስተማረ። እያችው ወደፊት ልፍ በሉ ስትባሉ ቀድሞ ማርጀት አይገባም። አይ እኔ ማስበውን ማስራት ሰው እየሰራው እኮ ነው፣ እኔ ማቀደውን ነገርማ ሰው እያደረገው ነው ብለን እናስባለን። ተነሽ ወጣ ብለሽ ዞር ዞር በይ ትዳር ታገኝ ዘንድ ስትባል አይ እኔማ ምን ቆንጆች እኮ ቀድሞ ባሉ ባሎቹ ወንዶቹ ወስደዋቸዋል አትበይ። ወይም ደግሞ ቆንጆ ቆንጆ ሴቶች ልባም ሴቶች ተወስደዋል፣ አልቀዋል ልብ የሌላት ማተረባ ሴት ብቻ የቀረችው አትበል፣ አትበል። እግዚአብሔር ብዙ መኖሪያ ብዙ መኖሪያ። ስራም ብትሞክሩ ስራችሁ ጥንክራ፣ ጨክናችሁ ተክታችሁ ፈልጉት፣ እስክትጨብጡት ድረስ ትጉ እንጂ ስራውማ አልቋል፣ የታለ አትበሉ። በጣም ብዙ ሚሊዮን ህዝብ ነው ያለው፣ እንዴት አድርገን እንችለዋለን ውድድሩን አትበሉ። ምክንያቱም በአባታችሁ ቤት ብዙ መኖሪያ አለ። ይሄ ኑሮ አሁን እኛ የምንኖረው ኑሮ የመንግሥተ ሰማያት ኑሮ ነው። ጌታ ኢየሱስ ክርስቶስ ይህንን ነግሮናል። መንግሥተ ሰማያት መካከላችሁ ናት ብሏል። በአባታችን መኖሪያ ውስጥ ነው የምንኖረው፣ በሉል ማደሪያ፣ ሁሉን በሚችል አምላክ ጥላ ውስጥ ነው የምንኖረው። የዛ ዘጠና አንደኛው መዝሙር ላይ ያለው በረከት ሁሉ ተካፋዮች ነን። ስለዚህ እንዳለቀ አትቁጠሩ። እንዳነሰ በረከት ያነሰ በረከት እንደሰጣችሁ እግዚአብሔር አርጋችሁ አትቁጠሩ። እንኳን እግዚአብሔር እናት እንኳን አያንስባት እኛ ስትመግብ። ስለዚህ ቀደም ብለን ነገሮችን አጨልመን ማየት በቃ እንዳለቀ ማየት፣ እንደተያዘ ማየት። የተበላበት እንላለን በዘልማድ አንድ ስራ ስናስ የተበላበት ነው እንላለን። ልባችን ውስጥ እግዚአብሔር መልእክት እያመጣ ሂድ እያለን በርታ ያለን፣ ተስፋ ቆርጠን መመለስ አይገባም። ተስፋ በቁረጥማ ቢገባ አቡ ተስፋ ትቆርጥ ነበረ። ሞዋባይቱ አሮት ስትወጣ በቤተልሔም ስራ ሁሉ ተይዞ እሷ የቀራት ስራ ቃርሚያ ውስጥ ቃርሚያ መቃረም ነበር። የመጨረሻ የድሆችን ስራ ነበር ትሰራ የነበረችው። ግን ያንን አናቀች። እልፍ ሲሉ እልፍ እንደሚገኝ ገብቷታል። በእምነት ያንን አደረገች። ጎንበስ ብላ ቃረመች። ራሷን እና ማቷን ናሜንን መገበች። እግዚአብሔር ቆጠራላትና የእርሻውን ባለቤት ሀብታምን ቦይዘን እምታገባ አደረገ። እግዚአብሔር በር አለው፣ ሳይታሰብ ይከፍታል። ለሰነፎች ግን በር ከፍቶ አያውቅም። ቀድመው ለሚገምቱ ሳይሰሩ ሳይሞክሩ እዛው ተስፋ ቆርጦ ለሚተኙ ለሚቀመጡ ሰዎች በፍጹም በር ተከፍቶ አያውቅም። በጣም ልማዝ ነው ይህን በመናገሬ ግን፣ አተከፍቶ አያውቅም ለሚነሱ ነው እልፍ ለሚሉ ነው። አባታችን ይስሐቅ የቆፈረውን ጉድጓድ የጌራራ እረኞች ወስደውበታል። ተወስዷል፣ ተይዟል፣ ቦታው ብሎ ተስፋ ቆረጠ። እልፍ ብላችሁ ቆፍረው አለ። እልፍ ብሎ ሲቆፍሩ አሁንም የጌራራ እረኞች መጥተው ቀሟቸው። የት ሀገር እንሄድላችሁ ብለው ተስፋ ቆርጠው አልተው፣ አሁንም እልፍ ብላችሁ ቆፍረው አለ። እግዚአብሔር አለ፣ ዳኛ አለ፣ ቆፍረው አለ። ሶስተኛ ሲመነጭላቸው የጌራራ እረኞች አልመጡ። ስለዚህ እግዚአብሔር ባረከው ማለት ነው። ሮሆቦት፣ እግዚአብሔር ይረዳናል፣ እየረዳን እየባረከን እያሰፋን ነው ብሎ የእግዚአብሔርን ክብር የሚያስታውስ ስም ሰጥቶ ለዛችሁ ጉድጓድ። በዛችሁ ጉድጓድ መጠጥ ቤተሰቦቹን ምግብ ጀመር። እግዚአብሔር ተስፋ ነው። እልፍ ብለው ለሚቆፍሩ ሁሉ ምንጭ ያመነጫል። ስለዚህ ተይዘዋል ነገሮቹ አሄኑም ከባድ ናቸው ማለት ትክክል አይደለም። እኛ በአባታችን ቤት ብዙ መኖሪያ ያለን ህዝቦች፣ የተቀደሱ ህዝቦች መሆናችንን ማወቃለን። ሌላው መንፈሳዊ እድገታችን ላይ ትጋት ሲኖረን አሁን በዚህ ዓለም ሰው ደህና ሰው የለም የእግዚአብሔር ሰው የለም። ሁሉም ውሸታም ነው፣ ሁሉም ግብዝ ነው፣ ሁሉም ማታለያ ነው ይሉናል። ሰባኪዎችም እኛ እንደዚህ አይደለንም እኛ እንደዚህ አይደለም ይሉናል። ግን የእግዚአብሔር መንፈስ ዛሬ የለም። ትናንት አባቶቻችንን የሰራ መንፈስ ቅዱስ ዛሬ የለም ዛሬ ይህን ትውልድ ላይ ሰራ በሰው መካከል አድሏዋል የለም ለፈለገ ለታዘዘ ለተዘጋጀ እግዚአብሔር መንፈስ ይሰራል ተጽፏል የእግዚአብሔር ቃል የሰው የልብ ዝግጅት ከሰው ነው የምላስ መልስ ከእግዚአብሔር ዘንድ ነው እግዚአብሔር መላሽ ነው ነው ሰው ተዘጋጅቶ ከመጣ በእግዚአብሔር ተቀድሶ ለመቆም በስሙ ተቀድሶ ለማጌጥ በእውነትም ቅዱሳን ለመሆን እግዚአብሔርን የያዘ ሰው ዛሬም ይችላል፣ ራስን ለመግዛት ዛሬም ይችላል። የፈለገ ዘመን ቢከፋ እንደ አብርሃም አይነት ዘመን የከፋ ዘመን አይመጣም። ሰዶማውያን ገሞራውያን የነበሩበት ዘመን እልፍ ሲል በታክሲ ሮጦ የሚካሄድበት አይነት ቅርብ ቦታ ነው ሰዶም የነበረችው፣ ከአብርሃም ድንኳን ግን በዛ የተቃጠለ ዘመን እግዚአብሔርን የሚፈራ ይሳቅ እግዚአብሔርን የሚፈራ ያቆብ ተወልዶ አድጓል እኮ እግዚአብሔር የሚሰራ አምላክ ስለሆነ የሚከለክለው የለም። መንፈሳዊ ቤታችንን ሊያሳድግ ይችላል። አይ እሱማ ምን አሁን ትናንት እንደነበሩትማ መሆን አይቻልም አትበሉ። ትናንቶቹ አባቶችን ይረዳ እግዚአብሔር እኛንም ይረዳል። ልንቀደስ ብንፈልግ፣ ልንቆሩ ብንፈልግ፣ ንሳ ልንገባ ብንፈልግ፣ በእግዚአብሔር ቃል ልናጌጥ ብንፈልግ፣ መንፈስ ቅዱስ ቤታችን ፍሬ እንዲያፈራ ብንፈልግ ይሰራል። ዛሬ ይሰራል። ተስፋ ልንቆርጥ አይገባም። ዛሬም ዛሬ የሚሰራ ቅድስና ተይዟል። ቦታው በጎነትና አለቀ በጎ ሰው አለቀ፣ ድሮ ነበር አይባልም። እንዲሁም በመጨረሻው ዘመን በጣም ምርጥ የሆኑ ቅዱሳን ከዋክብት እንደሚነሱ ተጽፏል። በአውሬው ዘመን እንኳን ሳይቀር ለክርስቶስ የሚጋደሉ ብዙ ሺህ ነፍሳት እንደሚነሱ ተጽፏል። ስለዚህ ዘመን ቢቃጠል የእግዚአብሔርን ስራ ግን ሊያጠፋችል የፈለገ ቢሰለጥን በእውቀትና በመላቀቅ ከፍ ከፍ ቢል የእግዚአብሔርን የማዳንና የመፈወስ የመቀደስ ስራ ሊያስቆም አይችልም። ስለዚህ በነፍሳችን እንቀደስ ዘንድ ከፈለግን እንደምንቀደስ እርግጠኛ መሆን አለብን። ተስፋ እንዳንቆርጥ የተስፋ መልክ በሰማያት ላይ አለ። አባታችን ብዙ መኖሪያ ያለ መንፈሳዊ መኖሪያ ያለን፣ ጥልቅ መንፈሳዊነት አለ፣ እግዚአብሔርን መፍራት አለ፣ ቅድስና አለ፣ ራስን መግዛት አለ። ገላትያ አምስት ሐዋርያት የተጻፈት የመንፈስ ፍሬዎች ፍቅር፣ ደስታ፣ ሰላም፣ በጎነት፣ የዋህነት ራስን መግዛት። እነዚህ ሁሉ የመንፈስ ቅዱስ ፍሬዎች ለተዘጋጀ ሰው ይሰጣል። ፈቃደኛ ለሆነ ሰው ይሰጣል። አይሆንም እንዳንል፣ አይሆንም እንዳንል፣ ምክንያቱም ይሆን አላ። በአባታችን ቤት ብዙ መኖሪያ አላ፣ ብዙ መኖሪያ አላ። የአባታችን ቤት ጥበብ አይደለማ። ይሄንን በመረዳት እግዚአብሔር እንዲሰራብን ራሳችንን ልናዘጋጅ ይገባል። ጎብብዘን ጠንክረን እንድንሰራ ይገባል። መንፈስ ቅዱስ ይባርክ። የሰማ ነውን በልቡናችን ጻፍ። እግዚአብሔር ሸርነት ናታችን ቤታችን ረት በረከት የመለጠበቅ አብሮን ይሁን። የመንፈስ ቅዱስ ብርሃን ቤታችሁን ይሙላ። በትምህርቱ ኮሜንት ሳታረጉ እንደ ቃል ቤት ያሰማልኝም በሉ አሜንም በሉ ሚስሚሽ የተመላኩትም ነገር የሚሻለው ነገር ጽፋችሁ ውጡ። ኮሜንት ሳታረጉ አትወጡ። ላይክም ሳታረጉ አትወጡ። ይህም በማድረጋችሁ ዩቲዩብ ትምህርቱ ፊት እንዲቀመጠና እንዲደመጥ ያደርገዋል።